ማድረግ ነው እኮ፣ ለማያውቅሽ ካጠኙ አንቺ ድሀ ምንም የለሽም። እኛ ድህነታችን እንደሆነ የሚዲያ ሰው ያውቀዋል። ሀብታም ነን አላልናቸውም። ስርዓታችን ይዘን ነው የምንኖረው። አንቺም ነገ ጠዋት ብትሞች እንኳን የመቃብር መክፈያ የለሽም። ያው መንገድ ሆድሽ ነው፣ ግን ያቃጥሉሻል። በቃ የሚቀብር ሰው ካጣሽ ይቃጥሏታል። ሁይቃጠላለች። ሬሳውን ነው የሚያቃጥሉት እዚህ ሀገር። እንጃ አይቀብሯትም። ማን ይቀብራታል? አሜሪካ ሰምተን ነበረ። የማትሄድበት ሀገር የለም። ዱባይ ትገባለች፣ ኢትዮጵያ ትገባለች። ኢትዮጵያ እኮ ባለፈው ሄድን እኮ በቃ ሄድን እኮ ፌብሩዋሪ ላይ ልብሳችን ሰብስበን ገባን። ዱባይ ጉዳይ ሌላ ነው። ጓደኛ፣ አዎ የዱባይ ጉዳይ ሌላ ነው። እዚህ ሀገር የሚያስቀምጧት አይመስለኝም፣ ፖለቲካ ስለምታወራ። የራሷ ቤት አይደለም፣ የክራይ ቤት ነው ያላት ጋይስ የክራይ ቤት እንደ እኔ ተከራይታ ነው የምትኖረው። እንዲያውም ቤቱ ሲያስጠላ ፍርስርስ ያለው ውስጡ ይጂ አልተግቦ ሄደ እንዴ? አልተግቦ ሄደ ነው እኮ። የኤልጊ ነው አከራያው እና በጣም የቆሸሸ ቤት ነው ያለው። በስመ አብ ነው ተበሩ በስመ አብ። ከባድ ነው። ሬሳ ማቃጠል ይለኛል። ይሄ ደግሞ አይደለም ግን እዚህ እግዚአብሔር አንድ ወር ምናምን ያስቀምጡት ነው የሚወስዶ። ሰቃሉታል፣ ያቃጥሉታል። እዚህ ትቃጠላለች፣ አትኖርም። አምስት ሻንጣ ተዘጋጅቶ ነበር እኮ እኮ ሄሉ ይሄ ኢትዮጵያ ልትሄድ ነው። አልያ ምድምን ሰስሪጣብ እኮ አደረግን እኮ አንድ ላይ ፓካ አደረገናል። ይሄ ማሽቀበጥ ይበዛል

ስሚ፣ ማ ፍሬ ወይ፣ ከይቅርታ ጋር አሁን ጾም ስለሆነ ምን አገባሽ? ብዙ አትበይ፣ እሺ? ዝም በይ እንጂ። አንቺ ቆንጆ ነሽ፣ እግዚአብሔር የባረከሽ ነሽ፣ ምን ጨነቀሽ? እየቀጠቀጠችኝ እኮ ነው። ልልይ ትናንት አዳራ ሙሉ እኔ ነበርኩኝ። ትናንትነ ወደ የሆኔ ማኛ ጋር ገብታ እኔ ነበርኩኝ። መብለጥሽ ያን የሚታየው ትልቅነትሽ ግን ታናድዳለች። ሞች ኖ ኖ ኖ፣ ለምን እራስሽን ታሳንሻለሽ ጎበዞች አይ አንዳንዴ ግን ትንሽ ትንሽ ችግር የለውም። ተጫወታ እኮ ነው እንጂ አሁን እሷ ደማን ጊዜ ታምር የለኝም፣ ግን ተጫወታ እኮ ነው። አይ ጨዋታ አይደለም፣ ፆምም ስለሆነ ትልቅ ሰዎችን አስራ ስምንት ዓመት ያለፋን አይደለም ሁላችንም። እኔ እና እሷ ሀያ ስምንት ዓመታችን ሊሆን ይችላል እና ግን ወዬ ነው። አንቺ በጣም በጣም ቆንጆ ልጅ ነሽ። እግዚአብሔርን ገብርኤል ብቻ በውስጥ በጣም ነው የማመሰግንሽ። ደግሞ ሰፖርት ለምታደርጊው በደስታ እግዚአብሔር በወጣ ይተካልሽ። ምን በወጣ በፆም ቀን ራሽን አታባክኝ እሺ። እሺ ይሄ ናት እና ስለማልታዶች ነው የምልሽ። እውነት ነው፣ እውነት ነው ማለፍ ነው። ሁሉንም መመለስ ካለብሽ እኮ የቱን ትመልሻለሽ? እግዚአብሔር ነው ደግሞ መልሳችን ነበር ትለብሉ እኮ እሱ ነው የሚታገልልሽ። ስለዚህ እነሱ መስጠት ቴንኪ አንድ ሁሉንም ኳልቼ ከሰው ጋር ተነጋግረች። ስለዚህ ባለፈ አለብሽ። አይ እኛ እኮ ላስላስ ነው የምናደርገው፣ አሁን ያለውን ነገር ነው የምንናገረው። ልብስ ወሰደች፣ ቤት ለኛለች። ላንቺ ይገባሽ። አንቺ ኳሊቲሽ ሌላ። ሀይ ኳሊቲ ነበርሽ አንቺ። ድሮም እንደሱነሽ፣ አሁንም እንደሱነሽ። ይሄ ላንቺ ዝቅ ማለት የለብሽም። አንቺ ክላስሽ ሀይ ነው፣ ቶፕ ነው ያለሽው። ራስሽን ዝቅ አታርጊ። በዛ ላይ ነው መቆየት ያለብሽ። ድሮም ዘናጭ ነሽ፣ በጣም ቆንጆ ነሽ ከነልጆችሽ። አሁንም እንደዛ ሆነሽ ቶፕ ተስፈርስ አለቀ። እሺ፣ ምንም እሺ፣ በቃ ቴክስቴን ና፣ ዛሬ ረፍት ስለሆንኩኝ። እሺ፣ ሊሊዬ በጣም ነው የማመሰግነው። አይዋስ መልካም ነው፣ ላንቺም ይሁንልሽ። እናንተ ፆመኛ ምን ያደረገ እዚህ ላሉ ደግሞ አቤት የፍሬ ቆንጅና ሊሆን ምን ይሻለኛል ደግሞ እንዳትናለች ውበትሽ እንዳይረግፍ አንቺም በጾም ነው የተላሽው፣ እባላለሁ አንቺ። ጦ ምንድን ነው መጦዝ? ጋይስ አይ ዶንት ወደኛ ኔቨር ሂር ዲስ ወርድ። ይህን እኮ ያበደች ሴትዮ ማትለው ነገር የለም። ንገራቸውየሚበላ ነገር ነው። እኛ አንዳንድ ጊዜ ጋይዝ፣ ጊዜ ሲሆን በስስ ኮክቴል ምናምን እንጠጣለን፣ ሻምፓኝ እንጠጣለን። ከሱ እኮ በመቀጠል ስቴካችንን እንበላለን። በመቀጠል ቤቴ ተንኳኳ። እንዴ መጣው ቤቴ ተንኳኳ። ፖስታ ላኪልኝ ሲሉ እንዴት፣ ፖስታ አስቀምጭ ሲሉ፣ እሱ የሰው ፖስታ። እኔ ጅጅ ጓደኛ አልነበርኩም እንዴ? ምን ለማለት ፈልጋችሁ? እኔ እሷ የሳምሪ ጓደኛ ጓደኛ ጓደኛ ናት እንጂ ጓደኛ ነበረች። ሽቶ፣ ጫማ፣ ልብስ በዛው ልሽ መልሽ እያለችሽ ነበር። ፍርዬ ይሉኛል። አረ እናንተ ሰዎች እቺ ለራሷ ትሁን ነው መመሪያ እንዴ? ለራሷ ምንድን ነው ሚሉኝ? እኔ በቂ ልብስ አለኝ። ጋይ በቂ ልብስ ነው ያለኝ ጀርመን እግር ሰው እንዴት ስለ ልብስ ያወራል? በመድኃኒዓለም ክርስቶስ ጓደኛችን በጣም ሲኖርበት ዳይመንድ ምናምን የምንሰጠው ዝም በጣም ግን ቸግሯት ነው እንዴ? ልብስ ከፈለግን አይስርቱም፣ አይገርም። እኔ እንደዛ ሰጥቶኝ ጓደኞች ቀለበት አይደለም አንቺ የተበላሸ ስነ ፍጥረት ማናት? ጃፔ ማንን ነው እቺ ነው የሚለው? እቺ የተበላሸች ስነ ፍጥረት ምንድን ነው ደግሞ? ናቲን ፈርተው ነው፣ ፈርቶ ነው። ጃፔ ጃፔ አይሰማትም። አጥሞ ነው የሚያሰጣት። ጃፒ ፈርቶና ሞት አያውቅም ጋይስ፣ ጃፒ ማንንም አይሰማም። ዮኒ እኔ አላውቅም። ደግሞ ዮኒ ማኛ ጋር ልታነካኩኝ ነው እንዲና። ዮኒ ምርጥ ሰው ነው። አንችን እንዲያውም እንትን ብሎሻል። በጣም ስላ በጣም ነው የተከራከረልኝ። ድሮ ነበረ ድሮ ነበረ ጓደኛዬ ሳገኛት የኔ ቤስት ፍሬንዴን የልጅነት ጓደኛዬ ሳገኛት ግርብት አልኩኝ። መብቴ እኮ ምን አርጉ ነው የምትልን? በቀናት ተንገብግበሽ ልትሞች። አንደኛ ታላቅ ኮነሽ እኮ ትልቅ ሴትዮ፣ መቤቴ ትልቅ ሴትዮ። ምን አርጊ ነው ምት ምን ሁሉ ነገር ያስቀናሻል? የኔ ሁሉ ነገር ያስቀናታል። ሁሉ ነገር ጾሜን ሁሉ ባድር ትቀናለች። ለምን ጾሟን አደረች ብላ ሀሀ ዛትስፈኒ ትላለች ሬሪ

እንዲ እድሜ ለሆድ የተመላለጠውንም ማሳይ ትሆናል እኮ። ኦዴማ ቤቱን አፈራርሶ እኮ ነው የሄደው እኮ። ሽንት ቤቱን ብታዩ ኦዴማ ሽንት ቤቱን አፍርሶ እኮ ነው የሄደው። ይሄ ትዝ ይልሻል? የሆነ ክረምት ሊገባ ሲል የደችማን ጫማ ቡትስ ገዝታ አንድ ሺህ ኦሮ አለች። ሚም ነቱ ዘጠና ዘጠኝ ኦሮ እንደሚሸጥ አርጌ ቡፋሎን ጫማ ልስልክላት አላረገችኝም። ይደረጋለች ሰልባጇን የለበሰች እኮ የቱርክ ሰልባጅ ጉዳ መጣ እኮ ዙዝ። ምንና ደግሞ ይሄ ወንበሯ የምግብ ቲሻና ሽቶሏ ራሱ እኮ የኦማዎቹ በፊት ጊዜ ተገዛ። የዘዱሩ የጣሊያን ጊዜ እኮ ነው። ጣሊያን ጊዜ እኮ ነው። እናንተ ግን ቆይ እኛ የትግል ጓዶቿ ነበርን ያኔ በፌስቡክ እንደዛ ስትለፈልፍ እዛ ልሽም ከምስራቅ ጋ የተጣላች ጊዜ ይህኔ ልጆች ጀርመንን እየዞርኩ ሽልማት መቀበልን የሰለቸኝ ስትል በትምህርታቸው አንደኞች ናቸው ቆንጫ እንዴት ልሽ የሞቱትን እነዚህ ሀብታም አሮጊቶች ቤት እዚ ትላልቅ ከተማ እኮ ሰከንድ አንድ ቤት አለ። ማርከ ማርከ ዲዛይን ማለት ነው። በፍንፎሮ እየገዛች በአምስት ይሮ ታዲያ ፍንፎሮ፣ እኔ ዝሆኔ ቦርሳ ኦሪጂናል ክሪቱንግ ካሳየች እኔ ይታነቃለሁ። መቤቴ የትድፈል አንድ የኦሪጂናል ቦርሳ ወረቀት ካሳየች ማለት ነው በቤቴን እታነቃለው። እኔ ደግሞ የሚከተሏትን ልጆች ነው የምትጠይቀው። ትላንትና እና አንቺን ምንድን ነበር፣ እንደ ሌላ ላ ጫማና ምንድን ነበር ያመጣሁልሽ አለች እና ወዲው ሽቶ ቀየረችው። አረ ሽቶ የጥፋየች ግን ቱና ለራሷ ትግዛ መጀመሪያ። እኔ እኮ ጠረኔ ቆንጆ እኮ ነው እኮ እንግዲህ እሷ ናት ሽቶ የሚያስፈልጋት። ማየት ማመን ነው። ባክሽ ምንም አጠገብ መጠጋት እኮ ያስችል እንዴ? ስሊፍ ነው ጉዳ በጣም እኮ ትሸታለች እኮ። ኧረ ባክሽ መቤቴ ምንም ሰነፍ የኢትዮጵያ፣ ግን በኛ የገነባው ፊት ይዛ ሰላም ነው ወይ? የተከበሩ ልቀቱ ጋን ጃፒ፣ እግዜር ይመስገን። አይ ጃፒ ኪንግ ጃፒ ቦስ፣ እንዴት ነህ? ሰላም ነህ? እኔ ምልሽ ፍሬ፣ ምን አርጋ ነው ደግሞ? ኪቶ እግሯ ላይ የወረደ ነው። በጣም ትልሻለች፣ እውነት በጓደኝነት ታቀኛለች። ቂጤ፣ አይ በምን ነው ምን? የእሷ ወፍራም ስለነበረ ወርዷል በቃ። እርግብግቢቱ ከሙሟ ወረድ ብሎ ያለውን ሰውነት አይታችሁታል። ግን ልብ ብላችሁም ሸናችኋል አይደል? እንደ ስፖርት ቤት በታይት ላይ አያችሁት ወደ አለ ታይት፣ የሆነ ጉርጉር ታይት፣ ብራውን ታይት አርገ ከምር ሸንታ። እስኪ ማርያምን በይ

ሆድ የራሱ በጣም ከምር ሆስፒታል ገብቶ ሆዱ ምኑ ሁሉ ነገሩ መታጠብ አለበት። ጅጅ አይነት ቁጭ ይላለች እኮ የተበላሸ ስነ ፍጥረት እኮ። የመጀመሪያ የመጨረሻ ምሷ ነች። ከዛ በኋላ አይፈጠርም። ምሷን የሚመስል ሰው የለም። ኬት ነው የሚመጣው አሁን። ቱርኪያ መጠ ሰርጀሪ ተመስገን ነው መቼስ። ጣል ጣል ተደርጎ መቼ እሱን ተሰርታ ሳማረባት ቆይ፣ ግን ያደረገችው ጥርሱ ግን፣ ቆይ ሁ ሆነ ሆነት እንዴ? ማታ ማታ ተወልቀዋለች። ምን የገዛችው ጥርስ እንዲኮ ነው፣ ለአጫ ጠብጠብ እያለ የምታወልቀው አርጋ ጭሪ። አንቺ የተሸወርሽ፣ እሱን ነበር ሰርቀሽ መውጣት። ምን ያወጣል? በቃ ሁለት ቀን ሶስት ቀን ከሚዲያ ትጠፋልን ነበር እሱ እስኪገኝ ድረስ

ይሄንን ሰማሁ መሰለሽ ፍሬ እንትን ሄዳ፣ አሁን ስፖርት የታዘዘላት እኮ ፍራሁና ፍራሁን አርሴዳ እኮ በቃ፣ ጉዳዩ ስለማይመጣ አርጠሻል ተባለች፣ እና ስፖርት መስራት አለብሽ። አዎ፣ እሱን ማ ሰምቻለሁ እኮ ፔሬዷ ካቆመ እኮ አስር አመት ሞላው። እንዲ ግን ፔሬድ ያቆመ ሰው ስሜት አለው እንዴ? እሷ ምንድን ነው መቼ ስሜት አላት? አላወቀችውም እኮ የሆድዬን፣ ስሜት እኮ ሁለቴ ቢለጠልጠኝ እረጋጋለሁ ስትል ነበር። ሆድዬ ግን ጫወታ ያውቃል። መቼ ለጠለጣት ጃፒ? ተጎ ባለንጋ ነው የሚለጠለጣት፣ ባለንጋ ነው የሚለጠለጣት። የማን እግር ነው ይሄ? የእሷ የእናታችን የጂጂ ነው ይሄ። ታመጣችሁት። ከላይ በጥፍር ቀለም በጀሶ ነው እንደ የተሞላው ሳንነቃ ወደ ክትከታ አስገባችሁም እኮ እኮ አንዳንዴ ደስ ይላል። ክትከታ ዘና ያደርጋል እኮ። ጃፒ ቲቪዋ የተቀመጠበት አራት ሺህ ነው ያወጣው፣ አስራ ሰባት ሺህ ነው የምትለው የሆነችው። አይገዛውም መንገድ ላይ ወድቆ ቢያገኝ ጎረቤቷ የመቶ አመት አሮጊት ናት አሉ እሷ ስትሞት ነው የተሰጣት ሄዳ የወሰደች እና ኮርፐር ሽ እንደምጠብቂ ተብላ ነው የሴትዮዋን እየጠበቅ ጣቴ ያምራል እያለች ነበረ። የጂጂ ስነ ልቦና እናቴ አይደለም፣ በኮፓ በምንም የሚመለስ አይደለም። የሞተ ስነ ልቦና ነው። እንደዚች አይነት ተፈጥሮ እኮ የለም። እሺ ግማታ ምበት ያለው ተመር ያለው ትላለች ደሞች ያቦ ጊዳ ሽ ተሳየነ የተማረችበትን ወረቀት አንድ ወረቀት ሬንስ ጠፎ ግራት አንድ ቀን አይቻለው።

እንዴት ከትምህርት በቃ ጀርመን ያለው ነው እኮ መስደብ ነው ልጇ ሴቷ ልጇ እናቷን በመስደብ ነው የተመረቀችው አይደለም ነው ያችም ያችም ከብትና ዞር አገጠመች ልጆቿን ሲሰደባባት ከዛ የምትለኝ እኔ እዚህ ጀርመን የሰለችኝ የልጆችን የትምህርት ቤት እንትን በቃ ሲመረቁ የሚሰጣቸው በቃ ሽልማቱ አለች ጋንሰ ጀርመን እየዞረች ማለት ነው ልጇ እንዲያው መሸለም ያለበት የመጀመሪያ ኢትዮጵያ እናቷን ያዋረደች ተብሎ መሸለም አለባት በኋላ ደግሞ የውልሽ ሳምሪ የያሹ ባል ግን ባልሽ አይደለም አለች። እኔ አሰይሻ የበለጠ ይላለች። ፋኒን እራሱ ሳት ሞክሮ አትቀርም አንተውን ሴክስ ትችላለሁ ወይ ብላ ሁሉ ጠየቀችው እኮ። ፋኒን በቀዳዳ ሻውር እየታጠበ አይቼው ትንሽ ናት እቃው ያለችውስ